ወደ ስፖርታዊ መረጃዎቻችን እናልፋለን። ተመልካቾች መረጃዎቹ ልታደርሰን ደግሞ አናማርያም ማርያም መስፍን እዚህ ስቱዲዮ ተገኝታለች። አና ማርያም ወደ መረጃዎች ማለፍ ትቻለች። አመሰግናለሁ፣ ሾመ አብራችሁን ቆዩ የተከበራችሁ ተመልካቾች። የሀገር ውስጥ መረጃዎችን ቀዳሚ እናደርጋለን። በኢትዮጵያ ፕሪሚየር ሊግ የትላንት ጨዋታዎች፣ ኢትዮጵያ መድን ኢትዮጵያ ንግድ ባንክን በማሸነፍ መሪነቱን አጠናክሯል። መድን ጨዋታውን ሁለት ለአንድ ሲያሸንፍ አለን ካይዋ በግብ ቀዳሚም አድርጓቸዋል ኪቲካ ጀማ ንግድ ባንክ ናቸው ቢያደርግም በሁለተኛው አጋማሽ መድን አሸናፊ የሆነበትን ግብ አግኝቷል። አቡበከር ሳኒ ደግሞ የግባ ባለቤት ነው። መድብ ማሸነፉን ተከትሎ በስምንት ነጥብ ልዩነት ሊጉን መምራት ችሏል። በሌላኛው የትላንትና ጨዋታ ወላይታ ዲቻ ወልዋሉ አዴግራት ዩኒቨርሲቲን አንድ ለባዶ አሸንፏል። በካርሎስ ዳምጠው ግብ ሶስት ነጥብ ያሳኮት ዲቻዎች ደረጃቸውን ወደ አራትም ከፍ አድርጓል። ዛሬ ረፋድ ላይ አንድ ጨዋታ ሲካሄድ መቀሌ ሰባ እንደርታ አርባ ምንጭ ከተማን አሸንፏል። ቦናሌ በጨዋታው መገባደጃ አካባቢ ብቸኛዋን ግብም ከመረብ አገናኝቷል። የሁለተኛ ሳምንት የመጨረሻ ጨዋታዎች ዛሬ ሲካሄዱ መቻልና ፋሲል ከነማ የሚገናኙበት ጨዋታ ይጠበቃል። በውድድር አመቱ ሁለቱም ክለቦች በሚጠበቁበት የተሻለ ደረጃ ላይ ባይገኙም በቅርብ ጊዜ ካላቸው ፉክክር አንጻር ጨዋታው የተሻለ ግምት አግኝቷል። ዘጠኝ ሰዓት ሲልም ይጀምራል። ምሽት 12 ሰዓት ላይ ደግሞ ቅዱስ ጊዮርጊስ ከድሬዳዋ ከተማ ጨዋታቸውን ያከናውኑና ሳምንቱ ይጠናቅቃል። በጸጥታ ችግር ምክንያት ተቀዛቅዞ የቆየውን ስፖርታዊ እንቅስቃሴ ለማነቃቃት እየሰራ መሆኑን የደብረ ማርቆስ ከተማ አስተዳደር ወጣቶችና ስፖርት መምሪያ አስታወቀም። በከተማዋ ለሁለት ወራት ሲካሄድ የቆየው የታዳጊዎች የእግር ኳስ ውድድር ተጠናቋል። በተለይም ተስፋዬ ተጨማሪ ያደርሰናል። የደብረ ማርቆስ ከተማ በሶስት ምድብ ተከፍሎ ሲካሄድ የቆየው የፕሮጀክቶች የእግር ኳስ ውድድር ፍጻሜውን አግኝቷል። በክልሉ በተፈጠረው የጸጥታ ችግር ተቀዛቅዞ የቆየውን ስፖርት ለማነቃቃት ከተለያዩ አጋር አካላት ጋር በተሰራው ስራ ውድድሩ በሰላማዊ መንገድ መጠናቀቁን የደብረ ማርቆስ ከተማ አስተዳደር ስፖርት መምሪያ ኃላፊ አቶ ተስፋይ ምሩ ገልጸዋል። ይህንን የተቀዛቀዘውን ስፖርት ለማነቃቃትና ወደነበረበት ድባብ ለመመለስ በርካታ ስራዎችን ከባለድርሻ እና አጋር አካላት ጋር ስንሰራን የቆየን ከዳኞች ማህበር ጋር ከእግር ኳስ ፌዴሬሽኑ ጋር ወጣትና ስፖርት መምሪያው በጋራ እየገመገም የሚገጥሙ ትናንሽ የሆኑ ችግሮችንም እዛው ከስር ከስሩ እየፈጣን ያለምንም የጸጥታ ችግር ስፖርታዊ ጨዋነት በተሞላበት መልኩ ፍጻሜውን አግኝቷል። ውድድሩ ከ13 ከ15ና ከ17 ዓመት በታች በሚል በሶስት የእድሜ እርከኖች ተከፍሎ ሲካሄድ የቆየ ሲሆን በፍጻሜው ከ17ና ከ15 ዓመት በታች የአንተነ ፕሮጀክት የዋንጫ ባለቤት ሆነዋል። የቡድኑ አሰልጣኝ አንተና ኃይሌ የስፖርት አካዳሚዎች መስፋፋት ተተኪ የእግር ኳስ ተጫዋቾችን ለማፍራት ሚና እንደሚኖራቸው ገልጸዋል። በተመሰረተ በአጭር ቀን ውስጥ ያው በተለያዩ ውድድሮችን አድርጎ ዋንጫዎችን ለማግኘት ጥረት አድርገን ዋንጫው ተሳክቶልናል ማለት ነው። በፊትም ከእንዲህ አይነት አካዳሚዎች ቢስፋፉ አገሪት ላይ እግር ኳሱ ያድጋል ብለን እናምናለን። ተሳታፊ ታዳጊዎች በበኩላቸውም ውድድሩ ልምድ እንዳገኙበትና የተሻለ ደረጃ ለመድረስ መነሳሳትን እንደፈጠረላቸው ተናግረዋል። ውድድሩ በጣም ፈታኝ ነበረ። ስላሸነፍም ደስ ብሎኛል። ወጣቱ ከአልባሌ ቦታዎች ከመቆቱትን ከማለት እዚሁ መታደሙ ደስ ይላል ያለውም እኔም ብቻ ሳይሆን ብዙ ተሰጦ ያላቸው ልጆች አሉ ከሆነና ውጤቱ ከተስማማልን አገርን ወክለን ከቻልንም ወደ ውጭ መወዳደር ብናገኝ አቅም ያላቸው ልጆች አሉ። እድሉን ብናገኝ እንጠቀምበታለን ብዬ አስባለሁ። ስሜቱ በጣም አሪፍ ነው። የቡድን ቡድን በትብብር የግሩፕ ወርክ ስለሆነ ሁላችን ባንድ ላይ ተባብረ የጋራ ውጤታችን እስከዛሬ ስንሰሩ የነበረው ልፋታችን ነው ያየነው። ዛሬ ኢትዮጵያን ወክዬ የእንግሊዝ ፕሪሚየር ሊግ መሳተፍ። ለሁለት ወራት ገደማ ያህል ሲካሄድ በቆየው የታዳጊዎች የእግር ኳስ ውድድር ተቀዛቅዞ የቆየውን የከተማዋን ስፖርት እንቅስቃሴ ያነቃቃ እንደነበረም ተገልጿል። የታዳጊ ፕሮጀክቶች ውድድር ነው ፍጻሜን ያገኘ። አሁን ደግሞ ክለባት በአራቱም ክፍለ ከተማና በተቋማት ደረጃ ክለባት ተደራጅተው ውድድር እያካሄዱ ነው ያለ። ከዚህ ጎን ለጎን ወደ ሌሎች ውድድሮች እንቀጥላለን ማለት ነው። ስለዚህ በዋናነት ስፖርቱን ለማሳደግ ታዳጊ ሕጻናት ላይ መስራት ከታች ጀምሮ ኮትኩቶ ማሳደግ የሚጠበቅና የሚገባ ስለሆነ ከዚህ ኮከብ ተጫዋቾችን ተጫዋቾችን እየመለመል ነው። በሁሉም መስመር ላይ የሚጫወቱ ልጆችን እየመለመል ነው። እነሱን ከልዩ ልዩ ረጅ ድርጅቶችና ከፕሮጀክቶች ጋር በማስተሳሰር ህጻናት ከወዲሁ ተኮትኩተው የኳስ እስኪላቸው እያደገ እንዲሄድ ለማድረግ እየሰራን ነው። በመምሪያ በኩል ያለን ማለት በውድድሩ ፍጻሜ ክለባትና ተጫዋቾች ለነበራቸው የተሻለ እንቅስቃሴ የተለያዩ የማበረታቻ ሽልማቶች ከመምሪያው ተበርክቶላቸዋል። የባህር ዳር ዓለም አቀፍ ስታዲየም ማዕከልን ወደ አገልግሎት ለማስገባት ስራዎቹ እየተጠናቀቁ መሆኑ ተገለጸም። በስታዲየም ማዕከሉ የሚገኙ በርካታ ክፍሎችን በግልጽ የጨረታ ሂደት ለማህበረሰቡ ለማስተላለፍ እየተሰራም ነው ተብሏል። አማኑኤል ጸጋዬ። ማዕከሉ በስራ አመራር ቦርድ የሚመራ ነው ይላል። የስራ አመራር ቦርድ አባላትም ምን መሆን መቻል አለባቸው የሚሉት እንደዚህ ያስቀምጣል። ይህ የስራ አመራር ቦርድ በአብዛኛው በአንድም ሆነ በሌላ መንገድ ስራው ይመለከታቸዋል ተብሎ የሚታወቁ ቢሮዎች እዛ ውስጥ በቦርድነት እንዲኖሩ ነው። የቦርድ ሰብሳቢ ወጣትና ስፖርት ቢሮ ነው። ምክትል ሰብሳቢው የባህር ዳር ከተማ ከንቲባ ነው። በይበልጥ ቅርብርብ እንዲኖረው ስለተፈለገ ጭምር ማዕከሉ በውስጡ የሚገኙ ለሱቅ ለጂምናዚየምና ካፍቴሪያ አገልግሎቶች የሚውሉ በርካታ ክፍሎችን ለተጠቃሚዎች ለማሸጋገር ጨረታዎችን እያካሄደ ነው። ይህም ግልጽ በሆነ አሰራር እንደሚፈጸምና ማዕከሉ ራሱን በገቢ ችሎ የሚተዳደርበትን ሀሳብ ተግባራዊ ለማድረግ እንደሚረዳ ተገልጿል። ስፔሲፊኬሽኖች በተቻለ መጠን ጥርት ብሎ እንዲወጡ ለማድረግ ተሞክሯል። ኦልሬዲ እሱ ኦፊሻል ለሁሉም ክፍት ይሆንና ማንኛውም ሰው የሚወዳደርበት ይሆናል። ግን ያን መስፈርት ያሟላ እንዲሆን እንፈልጋለን እንጂ ጨረታው ግልጽ ነው። ማንኛውም ሰው እንዲሳተፍበት የሚደረግባቸው ናቸው። በደንብ ቁጥር 172210 የተሰየመውን የስታዲየም ማዕከሉ መተዳደሪያ ደንብን በሚመለከታቸው አካላት የማስተቸት ስራ ቀደም ብሎ ተጀምሯል። ይህን መሰል ውይይቶችም ከመንግስታዊ ተቋማት ከስፖርት ባለሙያዎችና ከህብረተሰቡ ከተወከሉ አካላት ጋር ይቀጥላል። ህብረተሰቡም የባለቤትነት ሚናውን እንዲቀጥል ተጠይቋል። የካፍም ሆነ የብሔራዊ ቡድኑም ሆነ የሌሎቹ የአወዳዳሪ አካላት ውድድር ውስን ናቸው። ነገር ግን ሁሉንም አመቱን ሙሉ ደግሞ ህዝቡ እንዲጠቀምበት ይፈልጋል። ስለዚህ ዓመቱን ሙሉ ወጣቶች በፉትሳል ሜዳ በአርቲፊሻል ሜዳ ነው የሚሰሩ፣ እዛ ቦታ እንዲጫወት ይፈልጋል። በየጊዜው አረንጓዴ ቦታዎች ወደ 16 ሄክታር የሚሆን አረንጓዴ ቦታ ነው የለማው። የተለያዩ ዛፎች ናቸው፣ ከ8 ሺህ በላይ ዛፎች ናቸው እየተተከሉ ያሉት። አንድ ትልቅ ጋርደን የከተማው አንዱ ትልቅ ጋርደን ሆኖ ማንኛውም የህብረተሰብ ክፍል የሚጠቀምባቸው ናቸውና በቅርቡ ሲከፈቱ እነዚህን የመጠበቅ፣ የመንከባከብ የእኔ ነው ነገ የምጠቀምበት ነው የሚል እሳቤ ወስዶ የሚገባባቸው መሆን መቻል አለበት። አሁንም ለውጤቱ ደግሞ ከዚህ በፊት ያደርገው እንደነበረው ድጋፍ ሁሉ አሁንም ተመሳሳይ ድጋፎቹን እንዲያደርግ ለመጠየቅ ነው መወደው። የፋሲል ከነማ ሴቶች እግር ኳስ ክለብ በመጀመሪያው ዙር ያስመዘገቡት ውጤት ክለቡ ካለው የተጫዋቾች ስብስብ አንጻር የሚመጥን ነው ሲሉ አሰልጣኙ ተናግሯል። በሁለተኛው ዙር የተሻለ ተፎካካሪ ሆነው ለመቅረብም አዳዲስ ተጫዋቾች ሳያስፈርሙ ባሉት ዝግጅት በማድረግም ከመጀመሪያው ዙር የተሻለ ደረጃ ይዘው ለማጠናቀቅ እንደሚሰሩም አሰልጣኙ ገልጧል። ዳናይሳይ አስራ አራት ክለቦችን የሚያሳትፈው የኢትዮጵያ ሴቶች ከፍተኛ ሊግ የመጀመሪያ ዙሩን አጠናቋል። ሸገር ከተማ በሰላሳ አምስት ነጥብ መርቶ የመጀመሪያውን አጋማሽ አጠናቋል። በከፍተኛ ሊጉ የሚሳተፈው ፋሲል ከነማ እግር ኳስ ክለብ ደግሞ ስምንተኛ ሆኖ ጨርሷል። ክለቡ በመጀመሪያው ዙሩ ላይ ያስመዘገበው ውጤት ከያዘው የተጫዋች ስብስብ አንጻር ደካማ አይደለም ሲሉ የክለቡ አሰልጣኝ ተስፋውን ሼቴ ተናግረዋል። የመጀመሪያው አጋማሽ ጨዋታችን ከጉዞ ጀምሮ እስከ ፍጻሜው ድረስ ጥሩ እንቅስቃሴ ነበር ማለት ይቻላል። በእርግጥ የመጣ ነው ውጤት ጥሩ ነው ኢንፋክት ምክንያቱም ማመራችን እንዳጅ ጥሩ መሄድ ነበረብን። በመጀመሪያው ዙር ክለቡ በአስራ ሶስት ጨዋታዎች አራቱን አሸንፎ አምስት ጊዜ አቻ ሲወጣ በአራት ጨዋታዎች ተሸንፏል። አስራ አራት ግብ ሲያስቆጥር አስራ አምስት ግቦች ደግሞ ተቆጥሮበታል። ይህ ደግሞ የፋሲል ከነማ የተከላካይ ክፍሉ ጠንካራ መሆኑንና የፊት መስመሩ ደካማ መሆኑም አብዛኛው ጨዋታዎችን ባቻ ውጤት ለማጠናቀቅ መገደዳቸውንም አሰልጣኙ ገልጸዋል። እንደ ቡድኑ ስብስብ አሁን የፊት መስመር አጥቂዎቻችን ግብ የሚያስቆጥር አቅማችን ትንሽ ውስንነት አለው። ለዛም ነው አሁን ብዙ ጨዋታዎችን አቻ። ለምሳሌ እስካሁን ካደረግናቸው ጨዋታዎች ውጤቱ ሲመዘን አምስት አቻ ያለው ይሄኛ ነው። ስለዚህ ይሄ አምስት አቻ ማለት ጥሩ የመከላከል አቅም ነበረን ማለት ነው። የአማካኙን ቡድን ጥሩ ነው፣ የአማካኙ እንቅስቃሴ ግን በማግብ በማስቆጠር በኩል ግን ችግሮች ነበሩብን የሚለውን ነገር የሚያመላክት ይመስለኛል። ምክንያቱም ግብ እናስቆጥር ኖሮ አቻ የሆኑትን ውጤቶች መቀልበት እንችል ነበር። ክለቡ በሁለተኛው አጋማሽ ከመሪው ሸገር ከተማ ጋር ያለውን የአስራ ስምንት ነጥብ ልዩነት ለማጥበብ እና በመጀመሪያው ዙር ያሉበትን ክፍተቶች ለመሙላት አዲስ ተጫዋቾችን ሳያስፈርሙ ባሉት ልጆች ለመዘጋጀትም ማቀዳቸውን ገልጸዋል። አሁን መደረግ የነበረበት ምናልባት ሌሎች የተሻሉ የአጥቂ መስመር ተጫዋቾችን ማምጣት ነበር። እኛ ግን ያን አናደርግም። የምናደርገው ምንድን ነው? ቀደም ብለን ምናልባት ቡድኑ አቅሙ ካለው እና የዝግጅት ጊዜያችን ቀደም ብለን ጀምረን በክፍተቶቻችን ዙሪያ ላይ ሰርተን አሁን ካለንበት ግን ከፍ ለማለት ጥረት እናደርጋለን፣ ነው እንጂ ሙሉ በሙሉ አንደኛና ሁለተኛ የመድረስ ጥረት እናደርጋለን፣ የምንችለውን ያህል እዛም እነሱም ግን አይደለም። ሸገር ሌሎችም ቆመው ይጠብቁናል ብለን አናስብም። በከፍተኛ ሊጉ በመቆየት ልምድ ያለው ፋሲል ከነማ የከፍተኛ ሊግ ክለቦች ፉክክር ከጊዜ ወደ ጊዜ እያደገ መምጣቱንም አሰልጣኝ ተስፋውን ሼቴ ከአማራ ሚዲያ ኮርፖሬሽን ስፖርት ክፍል ጋር በስልክ በነበራቸው ቆይታ ገልጸዋል። ክለቦች በየዓመቱ በጣም በተደራጀ መልክ ነው የሚመጡት፣ በጣም ተጠናቅረው የተሻለ ነገር ለማምጣት ነው ሁሉም። በፍጹም የሚናቅ ቲም አላየሁም እስካሁን ድረስ። በየዓመቱ በጣም የተሻለ ነገር ነው ይዞ የሚመጡት።